በተደነገጠ አንድ ጉዳይ ተከስቷል። ህዳር ስድስት ቀን ሁለት ሺ አስራ ስድስት ዓመተ ምህረት አካባቢ በማዕከላዊ ኢትዮጵያ በጉራጌ ክልል በመስቃን ወረዳ አካባቢ የአንድ ቤተሰብ አባላት ሀገር ሰላም ብለው እንደ ባህሉ እንደ ወጉ መሰረት በአንድ ማዕድ ይቀርቡና እህል ይቀምሳሉ፣ ይቋደሳሉ። ታዲያ የዛን ቀን ሳይውል ሳያድር እንደው በድንገት ሁላቸውም እሚያም ነገር ይይዛቸዋል፣ መጥቢጥ ይይዛቸዋል፣ ይታመማሉ። የአካባቢው ማህበረሰብ ምንድን ነው የተከሰተው? እንዴት ሆኖ ነው የአንድ ቤተሰብ አባላት ሰዓት እንዲህ በአንድ ጊዜ የሚታመሙት ብሎ ተሯሩጦ ሁሉም ከያለበት እየመጣ ወደ ሆስፒታል ይዘዋቸው ለመሄድ ይሞክራሉ። እንዳለመታደል ሆኖ ገሚሶቹ እዛ ቤት ውስጥ ህይወታቸው ማለፉ ይጀምራል። ሌሎቹ ደግሞ ልክ ሆስፒታል ከመድረሳቸው ህይወታቸው ያልፋል። ታዲያ እጅግ በጣም አሳዛኝ የሆነው ጉዳይ ከዚህ ቤተሰብ መካከል እንግዲህ ሰባት የሚሆኑቱ ነው ህይወታቸው ያለፈው። ህይወታቸው ካለፉት ቤተሰቦች መካከል ከአንድ አመት ከአምስት ወር ጀምሮ የሰባት አመት የአምስት አመት የአስራ አራት አመት የአስራ አምስት አመት እና የአስራ ሰባት አመት ታዳጊዎች ይገኙበታል። ይህ ብቻም አይደለም፣ አባታቸውን በህይወት አልፈዋል። ከዚህ ቤተሰብ አባላት መካከል እግዚአብሔር ፈቅዶ እስካሁን በህይወት ያለችው እናታቸው ብቻ ነች። ምንድን ነው የተፈጠረው? ምንድን ነው የተከሰተው? እስከ መሰናዷችን ፍጻሜ ድረስ አብራችሁን ከቆያቸው ይህንን ጉዳይ በዝርዝር እንነግራቸዋለን። በሌላ መልኩ ከወራት በፊት በዚህ ማህበራዊ ሚዲያ ላይ እጅግ በጣም አነጋጋሪ የነበረው ጉዳይ የድምፃዊ አንዱ አለም ጎሳ እና የሞዴል ቀነን የአዱኛ ጉዳይ ነበረ። እንግዲህ ይህ ጉዳይ ፍርድ ቤት ለረጅም ጊዜ ሲመላለስ ነበር። በጣም ብዙዎቻችሁም ደግሞ እንደምታውቁት ጋዜጠኞችም ፍርድ ቤት እንዳይገቡ የችሎቱን እና የፍርዱን ሂደት ደግሞ እያዛቡ ነው፣ ያልተገባ መረጃ ለማህበራዊ ሚዲያ ፍጆታ እያዋሉ ነው፣ እያሰራጩ ነው በሚል ከጋዜጠኛ ነጻ የሆነ የችሎት ሁሉ ሲካሄድ ቆይቶ መጨረሻ ላይ እንግዲህ ድምፃዊያን አለም ጎሳ በዋስ መለቀቁ ነው የተሰማው። ከዛ በኋላ እንግዲህ ባለፍ ገደምን ቢሆን እየሰማ ነው የነበረው ጉዳይ ጉዳያቸው በሽምግልና ሊጠናቀቅ እንደሆነ ነው። አሁን ታዲያ ትላንትና ጀምሮ የቀነኒ አዱኛ አባት አቶ አዱኛ ወደ ማህበራዊ ሚዲያ መጥተው ምንም አይነት የተፈታ በእርቅም በሽምግልና የሚያለቀው ጉዳይ የለም። እርግጥ ነገሩ በሽምግልና ተይዞ ነበር እንደተባለው፣ ግን በሽምግልና የፈታ ነው ነገር ምንም ነገር የለም እና ማህበራዊ ሚዲያ እያሰራጨ ያለው ነገር የአንድ ወገን ዜና ነው፣ እና ይሄ ደግሞ እኛም እውነታችን ይታወቀልን ሲሉ ይህንን ነገር መናገራቸውም እንዲሁዛ በሻም ዘግቦታል። የተወደዳችሁ እና የተከበራችሁ የጊዜ ሚዲያ ቤተሰቦች አብራችሁን ከቆያችሁ እነዚህን እና ደግሞ ሌሎችንም ነገሮች የምንነግራችሁ ይሆናል። እስከ መሰናዷችን ፍጻሜ ድረስ አብራችሁን ቆዩና ዝግጅታችንን ተከታተሉልን። ለጊዜ ሚዲያም አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ታድርጉን ዘንድ ኮዲ በትት እና ጠይቅን ክበሩልን። የተመረዘ ምግብ በልተው ከታመሙት ስምንት የአንድ ቤተሰብ አባላት ውስጥ የሰባቱ ህይወት ማለፉ ነው የተሰማው። ምግቡ በማንና እንዴት ተመረዘ የሚለው እስካሁን አልታወቀም። በማዕከላዊ ኢትዮጵያ ክልል ምስራቅ ጉራጌ ዞን መስቃን ወረዳ በአብሮነት ራት ተመግበው በጠና ከታመሙ ስምንት የአንድ ቤተሰብ አባላት ውስጥ አውስት ልጆቹ ጋር ሰባት የአንድ ቤት ማለፉን ነው ፖሊስ የገለጸው። የክልሉ ፖሊስ የወንጀል መረጃ ኢንተሊጀንስ ዳይሬክተር ተወካይ ምክትል ኮማንደር ያለው ተመስገን እንደገለጹት ከሆነ መሰረተ ወገራም ቀበሌ ዳሾ ቆቶ ተብሎ በሚጠራው መንደር ዳር ስድስት ቀን ሁለት ሺ አስራ ስምንት አመተ ምረት ምሽት አንድ ሰዓት ላይ ስምንት የቤተሰብ አባላት አብረው እራት ከተመገቡ በኋላ በድንገት መታመማቸውን ተናግረዋል። በአብሮነት ራት እንደተመገቡ ብዙም ሳይቆዩ ከፍተኛ ለሆነ ህመም መዳረጋቸውን መረጃ የደረሳቸው የአካባቢው ነዋሪዎች ጎጆዎችን ህይወት ለማትረፍ ረባርበው ወደ ሆስፒታል ል ማድረሳቸው ነው የተነገረው። የተመረዘ ምግብ በልተው ከታመሙ ስምንት የአንድ ቤተሰብ አባላት ውስጥ የሰባቱ ህይወት ማለፉንና ምግቡ በማንና እንዴት እንደተመረዘ እስካሁን እንዳልታወቀ ነው የማዕከላዊ ፖሊስ የገለጸው። በማዕከላዊ ኢትዮጵያ ክልል ምስራቅ ጉራጌ ዞን መስቃን ወረዳ በአብሮነት ራት ተመግበው በጠና ከታመሙ ስምንት የአንድ ቤተሰብ አባላት ውስጥ አባወራው ከስድስት ልጆቹ ጋር ሰባት የአንድ ቤተሰብ አባላት ህይወታቸው ማለፉን ነው ፖሊስ የገለጸው። የክልሉ ፖሊስ የወንጀል መረጃ ኢንቴሊጀንስ ዳይሬክቶሬት ተወካይ ምክትል ኮማንደር ያለው ተመስገን እንደገለጹት ከሆነ በወረዳው መሰረተው ወገራም ቀበሌ ዳሾ ቆጡ ተብሎ በሚጠራው መንደር ህዳር 6 ቀን 2018 ዓ.ም ምሽት አንድ ሰዓት አካባቢ ስምንቱ የቤተሰብ አባላት አብረው እራት ከተመገቡ በኋላ በድንገት መታመማቸውን የተናገሩት፣ በአብሮነት እራት ከተመገቡ ብዙም ሳይቆዩ ከፍተኛ ለሆነ ህመም መዳረጋቸውን መረጃ የደረሳቸው የአካባቢው ነዋሪዎች የተጎጂዎችን ህይወት ለማትረፍ ተረባ ርበው ወደ ሆስፒታል ማድረሳቸውን ነው የገለጹት። ያም ቢሆን ግን ከተጎዱ የቤተሰቡ አባላት መካከል የአምስት አመቱ መንግስቱ ኃይሌ የሰባት አመቱ መክብበ ኃይሌና የአስራ ሰባት አመቱ ተክሉ ኃይሌ የተባሉት ሶስት ወንድማማቾች በእለቱ ሆስፒታል እንደደረሱ ህይወታቸው ማለፉ ነው የተገለጸው። የተቀሩ ተጎጂዎችን ህይወት በህክምና ለማትረፍ ሐኪሞች ያልተቋረጠ ጥረት ቢያደርጉም ቅሉም የአስራ አራት አመቷ መቅደስ ኃይሌና የአስራ አምስት አመቱ ገብሬ ኃይሌ የሁለቱ እህትና ወንድም ህይወትም ህዳር ሰባት ቀን 2018 ዓ.ም ምት ምሽት 11 ሰዓት ሊያልፍ አካባቢ የነሱ ህይወት አልፎ የሟቾችን ቁጥር ወደ አምስት ከፍ አድርጎታል። ከተቀሩት ተጎጂዎች ደግሞ የአንድ ዓመት ከሰባት ወሩ ህፃን ሲሳይ ኃይሌ ህዳር 9 ቀን 2018 ዓ ምት ጠዋት ሁለት ሰዓት ላይ ህይወቱ ሲያልፍ የስድስቱ ሟች ልጆች አባት የሆነው አቶ ኃይሌ አበራ ዳር 10 ቀን 2018 ዓመተ ምህረት ሌሊት በሰማመን ውስጥ ሆኖ ከእንቅልፉ ሳይነቃ እልፈቱ እውን ሆኖ ልብ ሰባሪና አሳዛኝ የሆነ ዜና ለዛ ቤተሰብ ተጨምሮበታል። የባለቤቷንና የስድስት ልጆቿን እልፈት ለማወቅ ያልታደለችው ወይዘሮ ዳምነሽ ድንበል በሚኒሊክ ሆስፒታል በከፍተኛ የጥንቃቄ ክፍል ውስጥ ሆና በህክምና እየታገዘች እስካሁን በህይወት መኖሯን ነው ፖሊስ የገለጸው ተጎጂዋ ቤተሰቡ በጅምላ ወደ ሞት ያወረደውን ጉዳይ ልትተረክ በህይወት ተርፍ ይሆን ወይ? ወይንስ እሷም የባለቤቷና የልጆቿ ጣ ገጥሟት ከቤተሰቡ መሀል አንድም ሎሪና ጋሪ ሳይተርፍ በጅምላ ይችናልም የመሰናበታቸው አሳዛኝ ዜና ይደመጥ ይሆን የሚል ትልቅ ስጋት ፈጥሯል። ፖሊስ ተጎጂዎቹ የተመገቡት ምግብ የተመረዘው በማንና እንዴት ነው የሚለውን እውነታ ለማረጋገጥ የተፈጸመውን ድርጊት አጣርቶ እውነታውን ለማረጋገጥ ከምስራቅ ጉራጌ ዞን እና ከመስቃን ወረዳ የተውጣጣ የምርመራ አጣሪ ግብረ ኃይል አዋቅሮ ምርመራ የማጣራቱን ስራ መጀመሩን የተናገሩት ኮማንደር ያለው ተመስገን የምርመራ ግብረ ኃይሉ በድርጊቱ የሌሎች እጅ ሊኖር ይችላል በሚል ጥርጣሬ አስር የሚሆኑ ሰዎችን ይዞ በቁጥጥር ስራ ውሎ ምርመራ እያጣራባቸው መሆኑንም ገልጸዋል። ተጎጂዎቹ በዳግማ የሚኒሊክ ሆስፒታል ሕክምና ተከታትለዋል ያለው ፖሊስ የሟቾች የአስክሬን ምርመራ ውጤትን እየጠበቀ መሆኑን እና ስለ ጉዳዩ የተሻለ ፍንጭ ሊሰጥ የሚችል መረጃ ሊገኝ እንደሚችልም ይገመታል ሲሉ ገልጸዋል። የክልሉ ፖሊስ ሚዲ የሚዲያ ክፍል ይህ ዜና በሚዲያ ይፋ እስካደረገበት ሰዓት ድረስ ከስምንቱ ተጎጂዎች ውስጥ አንዷ የሆነችው የቤቱ እማወራ በአዲስ አበባ ሚኒሊክ ሆስፒታል በህክምና እየተረዳች መሆኑንም አረጋግጧል። በተለያየ ጊዜ እችን ዓለም የተቀላቀሉት ከ46 አመቱ አባት እስከ አንድ አመት ከሰባት ወር እድሜ ያለው ህፃን እችን ዓለም በተመሳሳይ ሰዓት ለመሰናበት እየተገደዱበት ተግባር የተለየ ግኝት ካለው መረጃውን ለህዝብ ይፋ የምናደርግ ይሆናል ሲል ማዕከላዊ ኢትዮጵያ ክልል ፖሊስም ገልጿል። እንዲህ ያለው ነገር እጅጉ አስደንጋጭ ከመሆኑም ባሻገር ታስቦና ታቅዶ ምናልባትም ደግሞ ጊዜና አጋጣሚ እስኪገጣጠም ይሆነኝ ተብሎ የተሰራ የተንኮል ሴራ ሊሆን እንደሚችል ብዙዎች ይናገሩ ይዘዋል። ለሁለተኛው መረጃችን ስናልፍ የአንዱ አለም ጎሳና የሽምግልና ጥረቱ ሳይሳካ መቅረቱ ነው የተሰማው። ድምፃዊ አንዱ አለም ጎሳና ህይወቷ ባለፈው እጮኛው ሞዴል ቀነኔ አዱኛ ቤተሰቦች መካከል ለወራት ሲካሄድ የነበረው የሽምግልና ሂደት ሙሉ በሙሉ መክሸፉ ነው የተሰማው። ይህንን ተከትሎ የቀነኔ አዱኛ አባት በማህበራዊ ሚዲያ ቤተሰቦቹ በእርቅ ተስማምተዋል ተብሎ የሚሰራጨውን መረጃ በተመለከተ በይፋ በማስተባበል እንደ ቤተሰብ የተስማማንበት ምንም ጉዳይ የለም ሲሉም አስታውቋል። ሮምኛ ሙዚቃ ድምፃዊው አንዱ አለም ጉሳ እጮኛ የነበረችው ሞዴል ቀነኒ አዱኛ ከከፍታ ቦታ ላይ ወድቃ ህይወቷ ማለፉ ይታወቃል። በዚህም ጉዳይ ረጅም ጊዜ የፍርድ ቤት ሂደት እንደነበረም የሚታወስ ነው። በእልፈቷም ድምፃዊ በዋና ተጠርጣሪነት ታይዞ ለውራት በእስር መቆየቱ እንዲሁ የሚዘነጋ ጉዳይ አይደለም። ድምፃዊው ከስር ከተለቀቀ በኋላ ከቀነኒ ቤተሰቦች ጋር ያለውን ግንኙነት ለማደስ እና ለመፍጠር አባገዳዎችንና ሽማግሌዎችን ልኮ እንደነበር የተገለጸ ሲሆን ለውራት የዘለቀው የ የሽምግልና ሂደት በሁለቱ ወገኖች መካከል ስምምነት ላይ ሳይደረስበት ፍሬ ሳያፈራ መቅረቱን የተሰማው የሽምግልናው መሸፍ ይፋ በሆነበት ወቅት የቀነኒ አዱኛ አባት በተለይም በማህበራዊ ሚዲያ ጉዳዩ በእርቅ ተዘግቷል በሚል ለሚሰራጨው መረጃ ምላሽ ላይ ሰጥተዋል። አባትየው በሰጡት መግለጫም በማህበራዊ ሚዲያ የቀነኒን ጉዳይ በእርቅ ሊጨርሱ ነው ተብሎ ለተለቀቀው መረጃ እኛ እንደ ቤተሰብ የምናውቀው ነገር የለም ሲሉም ገልጸዋል። ይህንን መረጃ ለምን እንደለቀቁ ባናውቅም እኛ እንደ ቤተሰብ በእርቅ የተስማማንበት ምንም አይነት ጉዳይ የለም ሲሉ አቋማቸውን በግልጽ አስቀምጠዋል። አክለውም የህግ ሂደቱም እስካሁን መቋጫ አላገኝም፣ በማህበራዊ ሚዲያ የሚለቀቀው ለአንዱ ወገን ያጋደለ መረጃ ነው፣ እንደ ቤተሰብ የተስማማንበት ምንም ነገር እንደሌለ እንድታውቁ እንገልጻለን ሲሉም ተናግረዋል። ድምፃዊው አንዱ አለም ጎሳም ከእስር የተለቀቀው ፖሊስ ምርመራውን አጠናቆ መዝገቡን ለአቃቤ ህግ ከላከ በኋላ አቃቤ ህግ በተሰጠው የጊዜ ገደብ ውስጥ ክስ ሳይመሰረትበት በመቅረቱ መሆኑን ይታወቃል። በወቅቱ የድምፃዊ ጠበቆች ደንበኛዬ ያለ አግባብ ታስሯል በሚል ፖሊስንና አቃቤ ህግን በመክሰሳቸው የፌዴራል መጀመሪያ ደረጃ አራዳ ምድብ ችሎት አንዱ አለምን በዋስ እንዲለቀቅ መፍቀዱም አይዘነጋም። የሽምግልናው ሂደት መክሸፉና የቤተሰቡን በእርቅ እንስማማ ማለትን ተከትሎ የህግ ሂደቱን በቀጣይ እንዴት እንደሚቀጥል የሚታወቅ ነገር እንደሌለም በቅድሚያ የሟች ልጃችንን የቀነን ያዱኛ ጉዳይ ስትከታተሉ ድምፅ ስትሆኑ ለነበራችሁ ሁሉ ሰላምና ጤና ይብዛላችሁ። በአሁኑ ሰዓት የቀነኒ ጉዳይ በሽምግልና ተጠላቋል የሚለው ወሬ እንደ ቤተሰብ እኛ የማናውቀውና የማይመለከተን መሆኑንና በአንድ ወገን እየተንሸራሸረ ያለ መሆኑን እንድታውቁ እንወዳለን። ከዚህ ቀደም ስንገልጽ እንደነበረው አግባብ ባለው መልኩ ምርመራው ያልተደረገ መሆኑን ቤተሰብ የሚያምንበት ሆኖ ሳለ እስካሁን የቀነኔ ደም ፍትህ ያላገኘ መሆኑን ልንገልጽላችሁ እንወዳለን። አሁንም ቢሆን ልትረዱት የሚገባ ነገር ቢኖር የቀነኔ ጉዳይ ገና ያልጠራና በየደረጃው ያሉ አካላት ጉዳዩን ለማጥራት የሚያሳዩት ፍላጎት ለዘብተኛ መሆኑንና ፍትህ ለመስጠት እየተሄደበት ያለው መንገድ ጎታች መሆኑንና የፍትህ ሚኒስቴር መስሪያ ቤትም ቢሆን ነገሮችን ከማጓተት ባሻገር ጠለቅ ብሎ በመግባት በቀነኔ ጉዳይ ያለው ሀቅ ይህ ነው በማለት ተጠርጣሪዎችን በህግ በመጠየቅ ሂደት ትልቅ ቸልተኝነት እያሳየን መሆኑን እንድትረዱ እንወዳለን። በቤተሰብ ደረጃ ተመላልሰን ብንጠይቅም ምንም ያገኘነው ምላሽ የሌለ መሆኑን ስንገልጥ፣ አባ ገዳዎችም ቢሆኑ እርቅን መሰረት ያደረገ እንጂ የቀነኒን ሀቅ በመፈለግ ላይ ስላልሆነና ከእርቅ በፊት መጥራት ያለበት ነገር እያለ ከዚያ በፊት ምንም ማድረግ የማንችል መሆኑን እንደ መግለጻችን፣ በቀነኒ ቤተሰብ ደረጃ ምንም አይነት እርቅ ያላደረግን መሆኑን ልናሳውቃችሁ እንወዳለን። የተወደዳችሁ እና የተከበራችሁ የጊዜ ሚዲያ ቤተሰቦች እንግዲህ ለሰዓቱ የነበሩን መረጃዎች ይህንን ይመስሉ ነበረ። እንግዲህ ከዚህ ጉዳይ ጋር ተያይዞ አዳዲስ መረጃዎች የሚወጡ ከሆነ እነሱንም እየተከታተለን ወደ እናንተ የምናደርስ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስለቆያችሁ እጅግ በጣም ከልብ አድርገን የምናመሰግነው፣ አሁንም ጊዜ ሚዲያን ሰብስክራይብ በማድረግ ቤተሰብ ታደርጉን ዘንድ በትህትና እንጠይቃለን። እናመሰግናለን።